ምክር ቤቶች የበላይ ኃላፊዎች ስም አመስግነናል። በተለይ ሀዘን በደረሰብን ጊዜ በብፁዕ ወቅዱስ አቡነ ፍራንሲስኮስ ቀብር ጊዜ ቀጥታ በመላው ኢትዮጵያ ያስተላለፈው ትልቅ ተቋም ነው። በምርጫውም ጊዜ እንደዝቡ ከኛ ጎን ሆነው ነበርና በእውነቱ ሁላችንም